ምን ይደረግ በእርግጥ ልጁን እራሱ እንደማሳደግ ማንም ማለት ማንም ልጁን ራስ ማሳደግ ይጠላል። ብዬሽ እራሱ ግን በጣም ኑሮ ችግሮ ነው ባቸው ይመጣል አጥቁም ነው ቶሎ ግቡ ነው የሚላቸው። እኛጋ ሳውዲ አረቢያ እኛጋ ችግሩ ሴቶች የሚያጠፉት ጥፋት ነው። ስሜታችሁን ተቆጣጠሩ ተቆጣጠሩ፣ እንዲያ አርጋችሁ ስሜታችሁን የያዙ ጠጋ ከላችሁ የሆነ ነገር እንደሚጠርጋችሁ ወቆ ሊርክዳታስደርጌቻው ማር ወደመጨረስለመወድናዛያ እንዲቁጥሩ እንዳስተላልቆዳንች እንድትደዋወሉና ነገ ተገናኝታችሁ ኤምባሲ እንድትሄዱ ያንቺንም ቁጥር ልላክላት ወይስ አሁን እዚሁ እንዳለሽ ፋይት ያታለሽ ነው?

እስክንጨርስልሽ ብቻ ወረቀት ብሊሴ ፓስሽን ነበር። እስክንቆርጥልሽ ብቻ እንደምትቀመጭ የልንገርም እሺ፣ እንትን በይልኝ የአዚዛን ቁጥር ዋትሳፕ ላይ ልኬልሻለሁ። ለአዚዛም ያንቺን ቁጥር ልኬላታለሁ። አሁን ከጠራጠራችሁ ነገ ኤምባሲ ሂዱ። አዚዛም እያንቺ ሂስጥሽ ኤምባሲ ስ ተጠይቄላት ፈቃደኛ ስለሆንሽ በጣም ነው እና ከዛ በቃ ይቻላል ኦኬ ከተባለ የሚፈጀውን የወረቀቱን ላይ ትኬቱን ሰበስብላት ና እንሸኛታለን። እንሻላለን በጣም ነው ማመሰግነው ዛዩ አላ አክብረሽ ስለመጣሽ በጣም አመሰግናለሁ። በዛው ስራ ሽን አራት ሺ አምስት መቶ አዚዝ አባላለው የምኖረው በሳውዲ አረቢያ ነው። የምሸጠው ደግሞ ይህ ነው። የማታውቋት ካላችሁ ከጎኔ ያለችው አዚዛ ትባላለች። የምትኖረው በሳውዲ አረቢያ ጅዳ ነው። የምትይዛቸው እቃዎች ደግሞ የተለያዩ የፀጉር ፕሮዳክቶችን ማር፣ ቡና ይኸው እንደምታዩት ማሮች፣ ቡናዎች፣ የባልትና ውጤቶች ትይዛለች። አዚዛ በርበሬ፣ ሽሮ ውጤቶች ሁሉ ሁሉ ምንም አይነት የባልትና ውጤቶችን የፀጉር ቅባቶችን ልብሶችን ትይዛለች። በሳውዲ አረቢያ ጅዳ ብትኖሩ በአጠቃላይ ኤኒዌይ ሳውዲ አረቢያ የምትኖሩ ከአዚዛ ብታዙ ድሊቨሪ ታመጣላቸዋለች። አይደል አዚዛ ዲሊቨሪ አለች፣ የትም ቦታ ማለት፣ ሳውዲ ውስጥ ብቻ። ከሳውዲ ውጭ ትልክ ያለች፣ ሳውዲ ውስጥ ብቻ። አሁን በኮንትራት የሚመጡ ልጆች እቃ ሲጠልቡ እኛ ሄደን ብሩን መቀበል ስለማንችል እቃውን፣ አሳያቸዋለሁ፣ አሽጋለሁ፣ ደረሰኝ የላኩበትን እልክላቸዋለሁ። ግን ብሬን ቀድመው ነው በአካውንት የሚያስገቡልኝ። በጣም ጥሩ። በኢትዮጵያ አካውንት ማለት ነው። በዚህ ሀገር፣ ግድ ከሆነ መዳሞች ቱሚካሏቸው። በኢትዮጵያ ካልሆነ ግን በሳውዲ አረቢያ አካውንት ስላለኝ ይቀበላሉ። ኤስቲሲቢ ያለኝ የተለያዩ የባንኮች ስላሉ መቀበል ይችላል በጣም ጥሩ እሺ። ሰባት ወር ትበል ሰባት ወር ነኝ በይሽ። እርግዝ እናሆን አትማ ገሪ ስምንት መሆንሽን። እሺ ሳሚራ እና ስለዚህ ማለት ነው። በጣም ጥሩ ዘዴ ነው አዚዛ ምትጠቀም። ለመሰለሽ ብዙ ልጆች ማራት ኮምፕሌን ሲያደረጉ ሰማለው። ልኬ ድራይቨሩ ሲደውል ሲደውል ስልክ አታነሳም ተመለሰ ድራይቨሩ ምናምን ይላሉ። እና ቀድሞ የሚከፍሉ ከሆነ ድራይቨሩ በተጠንቀቅ ነው የሚጠብቁት ብራቸውን ስለከፈሉ

ኦኬ ሀቡ ከመጀመሪያው ለምድ ልገርስ ነው ካለኝ በኦሮሚያ ዋ እሱም የሚለው በዚህ ጌስት በአንቺ ቤት በተሰበሰብነው ቀን ሁሉም ተከፋፈለ ልጆች። ከዛ ወደ መሐመድ ነው መሐመድ በሚባለው ልጅ አኮሜዴሽን ወሰዳቸው። የዛን ቀን የመጀመሪያ ቀን፣ የሁለተኛ ቀን እኔ ነኝ እንደውም የቻልኩት ሙሉ ወጪ። አልተመቸኝም ነበረ ለመውሰድ ለአንድ ቀን ነው ተስማምተን የወሰድ ነው ሱባ ከዛ በኋላ በሶስተኛ ቀኑ የመጀመሪያው የሁለተኛ ቀን ወጪ ሸፈንኩ። ሶስተኛ ቀን ጊዜ የወሰድኳቸው ልጆች ይ ከዛ በኋላ ኮሚሽን አስቀመጥኳቸው። አንድ ስራ ወደ አቡዳቢ ላኳቸው፣ አልተሳከም። ኦኬ የልጁን ጳውሎስ ነገር ስነው አለ በቄ ጋር ሄድኳል። አልደውሎብኝ እዚህ ላይ በቄ ጋር ሄድን በኋላ አለ ለሶስት ቀን ተቀመጥ። ከሶስት ቀን በኋላ ወደ ኦፊሱ ሂጄ ጠራውትና በቃ ምንድን ነው አዲስ ነገር ያለው የእኛ ነገር ከምን ደረሰ ብዬ ስጠይቀው እንደምታየው ነው ምንም ነገር አዲስ ነገር የለም ምንም የተፈጠረ አዲስ ነገር የለም ሲለኝ በቃ እኔ ለምን እቀመጣለሁ? አንድ ነገር እውነቱን ነገር ንገረኝና እኔ እንዳውቅ ወይስ ደግሞ ከሊ ወሌ ኖርማል ስራ ታውቂያለሽ፣ ያለ ህገ ነው ከሊ ወሌ ስራ እንድሰራ ንገረኝ፣ አመቻችልኝ ስለ የሆነ ጓደኛው ነበረ ቢሮ ውስጥ ተቀምጦ ያለው እሱ ልጅ ስራ ከሊወል ያስገባል ብሎ በቃ ራሱ አወራልኝ። እዛው አወራሁት ልጁን አስገባለሁ አለ። እሱ ጋር ሄድኩ። ከዛ በኋላ ስራም የለም በቀን ሰማንያ ብር ብር ተርባ ተሰማንያ ብር ያለ መሰለኝ እንግዲያ ስጭሳ ሙሉ ባይኖሮ ሴ ማድረግ ስለማልችል ሰማንያ ብር በቀን ይከፈልልሃል ተባልኩ ተስማማው ሄድኩ ከዛ በኋላ ሰውየው ሄድኩ በኋላ ሰውየም ጋር ስራ የለም ውጣ ከቤት ተባልኩ ከዛም በሀቢባ ገስጠመልሽ አሁንም መጣው መጥቼ እያወራው ያ የሆነ ስራ አለ አወስድሃለው ብሎኝ እዛው ገስት ላይ ቃል ገባልኝ ከዛ በኋላ በንጋቱ ስደውልለት ያ ስልክ አያነሳልኝም አደል ጳውሎስ ከን ተደቀሲ

ስራ እንዲፈልግላቸው ነው። ስራ ሊፈልግላቸው እን አግኝቻለሁ። ከዛ በኋላ ስልክ ስደውል ወደ በ ሊፈልግላቸው ነው። ሊፈልግላቸው እ ስራ ነው ኪያ ስራ በሁለተኛ ላይቭ ላይ በሁለተኛ ዙር ላይ ላይቭ ላይ ኪያ ላይቭ ስላይቱን ስራ አለ ጓደኞቹ በወጡበት ቦታ አስገባለው ብሎ እንደውም ሀቢባ መስግናው ወረደ በንጋቱ ስደውልልህ አያነሳልኝም። ቀን ላይም ደወልኩለትና አነሳልኝና ስራ አላላልኩም ግን አይልሃለው፣ አጠያይቅልሃለው እይሃለው ግን አሁን ላይ ስራ የለም ብሎ ከዛ ጊዜ ጀምሮ ስልክ። የኔ አሁን ምንድን ነው ያለው? ሁለቱን ልጆች ይኸው የሰጠሽኛ ኃላፊነት ስራ አስገብቻለሁ ሁለቱን ልጆች ብሎ መጣና ከዛ በእና ክክላ ፈልግለት ስለው እጠይቅለታለሁ እ አለ። እርግጠኛ ነው ማስገባለሁ አይደለም። ከዛ ነው አላነሳልኝም ያልከው። ሰላም ጤና ይስጥልኝ። ያለች ነ ሰላም ነው። አንድ ላይቭ ላይ ሰላም ኪያ፣ እንዴት ነው? ሰላም ነው። አንድ ላይቭ ላይ ነው ያሉት። ገንዘብ ከፍለናቸው አይደለም ያንም በቂንም ያህልንም ላይፍም ማንም ሰው በዚህ ተከፍለው አይደለም። ትብብር ነው እየተባበሩ ያሉ። ስለዚህ ለትብብር ደግሞ መውቀስ መክሰስ ሰው

ለማማራት ተንቀምጥ እነዚህ አስር ልጆች አራት ቀን ቦታ ሳላሲዝ ብዬ እኔ የሚያንገበግብ